የአህያ በዓል ነው። ሆሳዕና ሆሳዕና የአህያ የነጻነቷ ቀን ነው እና ሆሳዕና ግን ለየት የሚያደርጋት ነገር ያው የተለያየ ድራማቲክ ነገሮች አሉበት። ሆሳዕና የአህያ ቀን ነው በቃለን። ሰላም እንደምን አደራችሁ? ውድና የተከበራችሁ የቺፕስቱ ቤተሰቦች የእኛ ቤተሰቦች እንደምን አላችሁ? እንኳን ለታላቁ በዓል ለሆሳና በዓል በሰላምና በጤና ደረሳችሁ። ሆሳና በአርያም ሆሳና በአርያም ሆሳና በአርያም ሆሳና እንግዲህ በጣም ደስ የሚል የምናስታውሰው የልጅነታችን ትዝታ በዓል ነው። በጣም ደስ የሚል እኔ በበኩሌ ሆሳና ላይ በጣም ብዙ ትዝታ አለኝ። በጣም ብዙ ብዙ ልጅነት ላይ ያደረግኳቸው በጣም ብዙ ደስ የሚሉ ደስ የሚሉ ነገሮች አሉ ትዝ ህፃን እያለን ቤተ ክርስቲያን እናድር ነበረ። ሌሊት ሌሊት ድራማ እንሰራ ነበረ። ከዛ በኋላ ድራማ ሰርተን ደግሞ አህያ ከቤተልሔም ወደ ቤተ መቅደስ ሲገባ በአህያ ጀርባ ተጭኖ ስለ አድኖ የተለያዩ ነገሮች ወደ ቤተ ክርስቲያን ሲገቡ በደንብ ነው ማስታውሰውና ሆሳዕና የልጅነት ባህላችን ነው። የልጅነት እዝታችን ነው ሆሳዕና ከምን በላይ ደግሞ እኔ ለእኔ የአህያ በዓል ነው። ሆሳዕና ሆሳዕና የአህያ የነፃነቷ ቀን ነው። የአህያ በጣም በቃ ለአህያ ደስታ የሆነበት ቀን ነው። አህያን እንግዲህ ሁላችንም አሁን ባለንበት ዘመን ሁላችንም እንደምናውቀው አህያ ለጥቅሟ ለማስቀመጫነት፣ ለመጓጓዣነት ቃለ ማጓጓዣነት ብቻ ነበረ። በሰዓቱም ጌታችን ኢየሱስ ክርስቶስ በነበረበት ወደ ምድር በመጣበት በዛን ዘመን እንኳን ነገስታቱ በግመል በፈረስ ነበረ የፈለጉትን ነገር ለነሱ መጓጓዣነት የሚጠቀሙት። ጌታችን ግን ትህትና በትህትና ከሰማይ የወረደው በትህትና ከድንግል ማርያም የተወለደው በትህትና የተለያዩ ትህትናዎችን የሚፈጽም አምላካችን ግን ዛሬም አህያን አልናቅም። ዛሬም አህያን ለመቀመጫነት አድርጎ ህዝቡን እየባረከ ህዝቡም ደግሞ የተለያዩ ልብሶቻቸውን እያነጠፉ የዘንባባ ትንጣፊ እያነጠፉ ወደ ፈጣሪያቸው ሆሳዕና በአርያም እያሉ ያከበሩት ትልቅ በዓል ነው። ጌታችንም በህዝቡ መሀል እየተጓዘ እየሄደ ታላቅ ትትናን የፈጸመበት ቀን ነው። ዛሬም የጌታችን መድኃኒታችን ኢየሱስ ክርስቶስ እና ትትናን ከተፈጸመባቸው ነገሮች ውስጥ ዋናዋ አህያዋ መቀመጫው ተቀምጣ ደግሞ ትትናን የተፈጸመባት አህያዋ ነች ማለት ነው። እና ተመልካቾቻችን፣ ከጀርባ እንደምትሰሙት ቤተክርስቲያን ላይ ቅዳሴ አለ። ዛሬ የተለያዩ ስርዓቶች ይፈጸማሉ እና እኔም ወደ ቤተክርስቲያን እየሄድኩኝ፣ ዘንባባ ተቀብዬ ዘንባባዬን ይዤ ዘንባባዬ ላይ ደግሞ ቀለበት፣ እንደገና የተለያዩ ነገሮች ግንባሬ ላይ አድርጌ የማከብረው የምናከብረው በዓል ነው ማለት ነው። በእውነት በእውነት ሆሳና ሲመጣ ያው ሁላችሁም ታውቃላችሁ ከሆሳና ከግማሽ ቀን በኋላ ህማማት ይገባል ይባላል እና ከህማማት ህማማት ይመጣል ከዚያ ትንሳኤ ነው እና ሁሳና ግን ለየት የሚያደርጋት ነገር ያው የተለያየ የተለያየ ድራማቲክ ነገሮች አሉበት ያው እኔ እንደ አንድ ይህ ነጠበብ ሰው ደስ ይለኛል ማለት አህያ ቤተክርስቲያን ላይ ይመጣል። ድሮ እኛ ልጆች እያለን አህያ እንፈልግ ነበረ፣ እና አህያ ለማግኘት ደግሞ ብዙ ጥረት እናደርግ ነበር። ገጠር እንሄዳለን፣ ሰዎች እናናግራለን፣ አህያ ያላቸውን ሰዎች እናናግራለን ምናምን እና ሆሳዕና የአህያ ቀን ነው። በቃ ለኔ ማለት አህያ ደስታዋ ነው። አሁን ባለንበት ዘመን እንኳን አስቡት፣ አህያን ለምን ጥቅም ሰው ይጠቀማል? ወይም ደግሞ በዱላው ሂሳብ እንኳን አስቧት፣ ሸክም በማሸከም እንኳን አስቧት። አህያ ግን ዛሬ ጌታዋን ያከበረችበት ቀን ነው። ጌታዋን በጀርባዋ የያዘችበት ቀን ነው። ደስታዋን አስባችሁታል? ደስታዋን አስባችሁታል? በመሠረቱ በመጽሐፍ ቅዱስ አህያ ጥሩ ቦታ ያለው ይመስለኛል። የተናገረም አህያ አለ እና የማን ነው የበላ አህያ ነች? ማነች? የበላአሚን ሶሪ፣ ብቻ አስታውሱኝ እና አህዮች በጣም ጥሩ ቦታ አላቸው። አንድ የእግዚአብሔር ስነ ፍጥረቶች ናቸው። በእግዚአብሔር የተፈጠሩ ስነ ፍጥረቶች ናቸው። በሱ የተፈጠሩ ስነ ፍጥረታት ደግሞ ሁሉም ትኩረት አላቸው። ሁሉም ከትኩረት ውጭ ሆነው አያውቁም። እና ትኩረቱን ማይነሳ ፈጣሪ፣ ትኩረቱን ሁሌ ከኛ ዞር ማያደርግ ፈጣሪ አሁንም ደግሞ ደጋግሞ ደግሞ ደጋግሞ እግዚአብሔር ትኩረቱን እኛ ላይ እንዲያደርግ የእሱ ፈቃድ ይሆንልን። እንግዲህ ሆሳናን ዛሬ በደንብ በደንብ በደንብ መጥቼ በደንብ ተዘጋጅቼ መጥቼ ደግሞ በአስረዳችሁ ደስ ይለኛል። በሀገራችን የተለያዩ አካባቢዎች ሆሳና ይከበራል እና ሆሳና ከሚከበርባቸው አንዱ ደግሞ ሆሳና ከተማ ላይ ሆሳዕና ከተማ ላይ በልዩ መልኩ ይከበራል እና ቀጣይ ዓመት እግዚአብሔር ከፈቀደ እዛ ሄደን ደግሞ ለማክበር እናስባለን። ሁላችሁም ደግሞ ከሀገር ውስጥም ከሀገር ውጭም ያላችሁ ሆሳዕና በዓልን ስታከብሩ፣ ለተናቁት፣ ለተረሱት ብላችሁ ለምታስቧቸው በሙሉ የምትደርሱበት በጎ ነገር የምትሰሩበት ይሁን። ልክ እንደ ጌታችን ጌታችን አህያ ተንቃለች፣ ተረስታለች፣ ተገፍታ ነበረ። እሱ ግን እንድታከብረው ፈቀደላት እንድታከብረው እንድትሸከመው የእሱ እንድትሆን እሱ ላይ እንድትሆን ልቦኗን አራራላትና። አህያዋስ በዛን ሰዓት የነበራት ምንድን ነው ማለት አስባችሁታል? አምላክን ከጀርባ የያዘች እንሰሳ ነች። እንሰሳ ታውቃላችሁ፣ ጌታ በበረት የተወለደው እና እንሰሳት ለእሱ የተለያየ ተግባር ፈጽመዋል እና አህያም ደግሞ ይኸው ፈጽማለች ዛሬ እና እቺስ በጣም በጣም በጣም በጣም ደስ የሚል ነገር ነው። ደስ የሚል በዓል ነው ዛሬ። ሆሳዕና የዘንባባ ዝንጣፊ ይዘን እኛም ሆሳዕና በአርያም ለማለት እንዘጋጅ። ቤተሰቦቻችን እስከ መጨረሻው ድረስ ይህንን ቪዲዮ የተከታተላችሁ ስለሆነ በጣም አመሰግናለሁ። ቤተክርስቲያን ደግሞ መሄድበት ቤተክርስቲያን በጣም ደስ የሚል ቤተክርስቲያን ነው። ሌላ ቀን ስለ ቤተክርስቲያኑ የምሰራላችሁ ይመስለኛል። ቤተሰቦቻችን ተከታተሉ፣ አብራችሁን ሁኑ

እንኳን ለሆሳዕና በዓል አደረሰን አደረሳችሁ። እግዚአብሔርን አመስግኖ እንደ እግዚአብሔር ፍቃድ ባለን ጥቂት ጊዜ በዓሉን ምክንያት በማድረግ ከሕይወታችን ጋር አገናኝተን እንማራለን። ማን ያስተምረን? አምላካችን እግዚአብሔር ሚስጥሩም ገልጦ እንዲያስተምረን የሱ ቅዱስ ፍቃዱ ለትምህርት መነሻ የማደርገው በመዝሙር መቶ አስራ ሰባት ቁጥር ሀያ አምስት ላይ ያለውን አምላካዊ ቃል ነው። ከእኔ ጋር ሁናችሁ ከፍ ባለ ድምፅ ትላላችሁ። ብዙ ጊዜ መስክሩ ስንል ምስክርነት ከዚህ ነው የሚጀመረው እና ድምፃችንን ከፍ አድርገን ይህንን ቃል እንላለን አቤቱ አይሰማም አቤቱ

እንግዲህ የተወደዳችሁ ቤተሰቦቻችን የዛሬው ዝግጅታችን ይህንን ይመስል ነበረ። ሌላ በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ያው ዛሬ ሆሳዕና ነው። ለሆሳዕና እንደደረሰን እንደዚህ ለቀጤ ደግሞ ለትንሳኤ ፈጣሪ በሰላም በጤና ያደርሰን። ላለን ሰላሙኑልን መልካም የህማማት ሰሞን ብያለውኝ ለክርስትና እምነት ተከታዮች አመሰግናለሁ።